በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ የነፍሴ ምግብ አንዳች የሚጎዳኝ የለም። በመላው ዓለም የምትገኙ አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምዕመናን፣ ይህ ድምፅ የሚሰማችሁ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር፣ ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት አይራቃችሁ። የቅድስተ ቅዱሳን የድንግል ማርያም አማላጅነቷ ከሁላችሁ ጋር ይሁን። የመላእክት ጥበቃቸው ከእናንተ ይሁን። የነቢያት የሐዋርያት የጻድቃን የሰማዕታት ጸሎታቸው ጋሻ መከታ ከለላ ይሁናችሁ። ረድኤተ እግዚአብሔርን አጋዥ በማድረግ በየማለዳው በየዕለቱ የምንማረው ትምህርት እግዚአብሔር እንደፈቀደልን ሁሉ ይቀጥላል። ዛሬ አንዳች የሚጎዳኝ የለም በሚል የዕለቱ የነፍሴ ምግብ በሚለው ኃይለ ቃል በዚህ ርዕስ እንማራለን። ከማታ እስከ ጠዋት የጠበቀን የማለዳውን ብርሃን ያሳየን እኔ ያለም ብርሃን ነኝ ያለ እርሱ ኢየሱስ ክርስቶስ አሁንም ብርሃኑን ያብራልን እንዲሁም ደግሞ ከማለዳ እስከ ማታ ጠብቆ ረድኤቱንና በጎነቱን ከኛ ያላራቀ የቅዱሳን አምላክ እግዚአብሔር አሁንም በረድኤቱ አይለያችሁ። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሁላችን ቤዛ የሁላችን አዳኝ በሉቃስ ወንጌል ምዕራፍ አስር ቁጥር አስራ ዘጠኝ ላይ እንዲህ የሚል ቃል ነግሮናል። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ የሚጎዳችሁም ምንም የለም። ስለ ቃሉ አምላካችን የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይሉ ላይ ሥልጣን ሰጥቻችኋለሁ የሚጎዳችሁም ምንም የለም ይላል። ይህ የጌታችንና የአምላካችን የመድኃኒታችን ትምህርት ነው። ወናሁ ዋሃብ ኮከሙ ስልጣነ ትኪዱ ዲበ አቃርብት ወዲበ አራዊተ ምድር ወዲበ ኩሉ ኀይለ ጸላኢ ክርስቲያኖች ይህ የአምላካችሁ ቃል ነው። ይህ ድምፅ የሚሰማችሁ ሁሉ ቅዱስ ሉቃስ በጻፈው በምዕራፍ 10 ቁጥር 19 ያለው ቃል የእናንተ ስልጣን ነው። ዋሃብ ኩክሙ ይላችኋል፣ ሰጠኋችሁ ስልጣን፣ ስልጣንን ሰጠኋችሁ፣ ትኪዱ፣ ትረቅጡ ዘንድ በምን ላይ

በጠላት ኃይል ሁሉ ላይ ስልጣን ሰጠኋችሁ። አንተ የክርስቶስ ልጅ፣ አንቺ የክርስቶስ ልጅ፣ እናንተ ክርስቲያኖች፣ አሁንም እግዚአብሔር በበረከቱ ይባርካችሁ፣ በክንዱ ጋሻ ይሁናችሁና፣ ይሄ ትልቅ ስልጣን ተሰጥቷችኋል። አንደኛ፣ በጊንጥ ላይ፣ ሁለተኛ፣ በመርዛም እባብ ላይ፣ ሶስተኛ፣ በጠላት ኃይል ሁሉ ላይ ስልጣን ሰጠኋችሁ። እነዚህን ምን ታደርጉ ዘንድ? ትረግጡ ዘንድ። ይህ ቃል በቤተ ክርስቲያናችን ትርጓሜ ሲገለጥ በእባብና በጊንጥ በጠላትም ሁሉ ኃይል ላይ ትሄዱ ዘንድ ትረቅጡ ዘንድ ትሄዱ ዘንድ። ይህ ማለት ደግሞ እባብ፣ ጊንጥ፣ የጠላት ኃይል የተባለው ምንድን ነው ካላችሁ፣ ሦስት ነገሮች ናቸው። ልብ በሉ አቃርብት፣ አራዊተ ምድር ሁሉ ኃይለ ጸላኢ፣ እነዚህ ምን ማለት ናቸው? አቃርብት ጊንጥ ነው። አራዊተ ምድር እባብ ነው። ወዲበ ሁሉ ኃይለ ጸላኢ የተባለው ደግሞ የጠላት ኃይል ነው። በዚህ ላይ ትሄዱ ዘንድ ስልጣን ሰጥቷችኋል። ለዚህ ነው ርእስ ያደረኩትን ቃል እንድትደግሙት በነፍስ ምግባችን እንድንሰማው እግዚአብሔር የፈቀደልን ቃል አንዳች የሚጎዳኝ የለም ትሉ ዘንድ ነው። እነዚህ በትርጓሜው ሲወሰዱ ምንድን ናቸው? አቃርብት የተባሉት ጊንጦች እነማን ናቸው? አራዊተ ምድር የተባለው መርዛሙ ባብስ ምንድን ነው? ወዲበ ኩሉ ኃይለ ጸላኢ የተባለውስ ምንድን ነው? ይህ ማለት አንደኛ ሊቃነ አጋንንት እኩያት ፍትወታት፣ ሃጣውእን ድል ተነሱ ዘንድ እነሆ ስልጣን ሰጠኋችሁ ይላል። በምን በምን ላይ ነው ስልጣን የተሰጠን? በሊቃነ አጋንንት ላይ፣ በእኩያት ፍትወታት ላይ እንዲሁም በሃጣውእ ላይ። እነዚህ ናቸው ዛሬ እኔና እናንተን የሚፈትኑ። ስለዚህ አጋንንትን ብቻ አይደለም አለቃቸውን ሊቃነ አጋንንትን የአጋንንትን አለቆች ትረግጡ ዘንድ እኩያት ፍትወታትን፣ ፍትወታት ማለት እኩያት ማለት ክፉ ምኞትን ተመልከቱ። ክፉ ምኞት ዛሬ ብዙዎችን የሚያውካቸው ክፉ ምኞት ነው። በክፉ ምኞት ላይ ስልጣን ሰጠኋችሁ፣ በሀጣውእ ላይ በኃጢአት ላይ በኃጢአት አስተሳሰብ ላይ በእሱም ላይ ስልጣን ሰጠኋችሁ። ይሄ ነው ትልቁ ነገር። ክርስቲያኖች በልቃነ አጋንንት ላይ ስልጣን አለን፣ በአጋንንት ላይ ስልጣን አለን በእኩያት ፍትወታት ላይ ስልጣን አለን አንዳንድ ጊዜ እኩያት ፍትወታት በምን በምን ይመጣሉ አንደኛ በአይምሯችሁ ሁለት ከአፋችሁ ሶስት በየዕለት ባለው ህይወታችሁ በዘይቤያችሁ በጸባያችሁ ተመልከቱ እነዚህ ሁሉ እኩያት ፍትወታት በዚህ መንገድ ሊመጡ ይችላሉ ስለዚህ እንዴት መጠበቅ እንዳለባችሁ ዩር ማይንድ ዩር ማውት ዩር ሙድስን ዩር አቲትዩድስ እነዚህ ናቸው። እነዚህ ከኔጌቲቭ ከሆነ እኩይ ከሆነ ፍትወት ጋር ይገናኛሉ። በተለያየ ሁኔታ ውስጥ እነዚህ ከንቱ የሆኑ ሀሳቦች እኩያት ፍትወታት ሊመጡ ይችላሉ። ስለዚህ ይሄንን ሳይክል በህይወታችሁ ውስጥ ልትሰብሩት ትችላላችሁ፣ ልታፈርሱት ትችላላችሁ፣ ልትረግጡት ትችላላችሁ። ይህን ስልጣን ደግሞ የሰጣችሁ አምላካችሁ አባታችሁ መድኃኒታችሁ ህይወታችሁ ኢየሱስ ክርስቶስ ነው። አሁን ይላል እነሆ ወናሁ ወሃብኩክሙ ስልጣን ትኪዱ ዲበ አቃርብት ወዲበ አራዊተ ምድር ወዲበ ኩሉ ኃይለ ጸላኢ በነዚህ ሁሉ ላይ ስልጣንን ሰጠዋችሁ ይልና ርእሳችን ያደረግነው ደግሞ አንዳች የሚጎዳኝ የለም ያልነው ራሱ መድኃኒታችን ሲነግረን ወአልቦ ዘይነከ ክሙ የሚያገኛችሁ ጉዳት የለም። ቃሉ የሰራዊት ጌታ የእግዚአብሔር ነው። የዕለቱ የነፍሴ ምግብ ጌታዬ መድኃኒቴ አባቴና ሕይወቴ ኢየሱስ ክርስቶስ የነገረኝ አንዳች የሚጎዳችሁ የለም ያለው ነው። በእባቡ ላይ ትረግጣላችሁ። በጊንጡ ላይ ትረግጣላችሁ። በክፉ ኃይላት ላይ ትረግጣላችሁ። በእኩያት ፍትወታት ላይ ትሄዳላችሁ፣ ትረግጧቸዋላችሁ፣ ከእግራችሁ በታች ይሆናሉ። የሚፈታተናችሁ የሰይጣን ኃይል ክፉ ሀሳብ በውስጣችሁ የሚመጣ የርኩሳን መናፍስት ኃይል ከእግራችሁ በታች ይወድቃል። ቃል ስልጣንን ሰጥቻችኋለሁ ይላችኋል። አንዳች የሚጎዳኝ የለም። ወንድሜ አንተ ክርስቲያናዊ ኦርቶዶክስ ሆይ ይሄ ስልጣን በአርባ ቀን ስትጠመቅ ተሰጥቶሃል። አንቺ እህቴ የተዋህዶ ልጅ ኦርቶዶክሳዊት ሆይ በሰማንያ ቀን ስትጠመቅ ይሄ ስልጣን ተሰጥቶሻል። እንደየእድሜያችሁ ደረጃ የተጠመቃችሁ በጠቅላላ ይህ ስልጣን ተሰጥቷችኋል። እኩያት መናፍስትን ትረግጡ ዘንድ፣ ሊቃነ አጋንንትን ትገዙ ዘንድ። ልብ በሉ። ዝም ብሎ እንኳን አጋንንት አይደለም ያለው በትርጓሜው ላይ ሊቃነ አጋንንትን የአጋንንትን አለቆች ትረግጡ ዘንድ ስልጣን ተሰጥቷችኋል። አንዳች የሚጎዳችሁ የለም። ሀጣውን እኩያት፣ ሀጣውን ድል ታደርጉ ዘንድ ጊንጡን አለ፣ እባቡን አለ፣ ክፉ ኃይላትን ሁሉ ትረግጡ ዘንድ አለ። ዛሬ ጊንጥ ተናዳፊ ነው፣ እባብ ተናዳፊ ነው። መጀመሪያ በሁለት መንገድ ይመጣል ይሄ አንደኛ የራሳችን ሀሳብ ጊንጥ ይሆናል። የራስ ሀሳብ ጊንጥ ሆኖ ያሳድድሃል። የራስሽ ሀሳብ መርዛም እባብ ሆኖ ያሳድድሻል። ክፉ ሀሳብ ስታስቡ እኩያት ፍትወታት ውስጣችሁ ሲመጡ እባብና ጊንጥ የሆነ ውስጣችሁን የሚያውካችሁ እርስ በርሳችሁ በውስጣችሁ ባለው ስሜት መንፈስና ስጋችሁ፣ ነፍስና ስጋችሁ እንዲሟገት እንዲጣላ ሀሳባችሁን፣ ይበታትንባችኋል። ሀሳባችሁን ይከፍልባችኋል። የሀሳባችሁን እንዳታሳኩ ይህ እባቡ ሊነድፋችሁ ይመጣል። ጊንጡም ሊነክሳችሁ ይመጣል። መድኃኒታችን ኢየሱስ ክርስቶስ ደግሞ የሚለው ትረግጦ ዘንድ ስልጣን ሰጠኋችሁ ነው የሚለው። አንዱ ከራሳችሁ ሀሳብ የሚመጣው ፈተና ነው። ሁለት ጊንጥ የሚሆኑባችሁ ሰዎች አሉ፣ እባብ የሚሆኑባችሁ ሰዎች አሉ፣ ክፉ ኃይላት የሚሆኑባችሁ ሰዎች አሉ። በእነሱም ላይ ስልጣን ሰጥቻችኋለሁ። የእነሱ ጊንጥነት፣ የነሱ እባብነት፣ የነሱ ክፉ ሀሳብነት እናንተን አይነካችሁም። ወአልቦ ዘይነክ ከቅሙ ምንም የሚነካችሁ አንዳች የሚጎዳችሁ ነገር የለም ይላችኋል፣ የሰራዊት ጌታ እግዚአብሔር እሱ ኢየሱስ ክርስቶስ። አንዳች የሚጎዳኝ የለም። ሀሳብህ ክፉ ሲሆን፣ ሀሳብሽ ክፉ ሲሆን፣ ራሳችሁ ለራሳችሁ ጠላት ሆናችሁታል። ከሱ ውስጥ እራሱ ያድናቸዋል እግዚአብሔር። አዎ አንዳንድ ጊዜ ሳናውቆ ለራሳችን ጠላት እንሆናለን፣ ክፉ ሀሳብ እናመነጫለን። እግዚአብሔር ያቀደልንን አናውቅም። እግዚአብሔር ያሰባላችሁን አታውቁም። የዛሬን ጨለማ ታስቡና የነገው ብርሃንን አታስተውሉትም። እግዚአብሔር በጎ ነው፣ ለጠራቸው ሁሉ አምላክ እሱ ቸር ነው። ክብርን ይሰጥ ዘንድ የታመነ ነው። በረከትን ያድላችሁ ዘንድ የታመነ ነው። ስለዚህ ዛሬ ባለው ሕይወታችሁ ነገን አትገምቱት። ዛሬ ባለው ጨለማ ነገ ያለውን ብርሃን አትከልክሉት። በውስጣችሁ ይታያችሁ። እግዚአብሔር ከእናንተ ጋር ነው። እባቡን ትረግጣላችሁ፣ ጊንጡን ትረግጣ አላችሁ ክፉን ኃይላት ሁሉ ትረግጣላችሁ። አንዳች የሚጎዳችሁ የለም ይላል። አንዳች የሚጎዳኝ የለም እግዚአብሔር ከእኔ ጋር ነውና በሉ። እንዳልኩት ደግሞ ክፎች፣ ጊንጦች፣ ክፉ ሀሳብ ያላቸው ተናዳፊዎች፣ መርዛም የሆኑ ሰዎች ወደ እናንተ ይመጣሉ። ጊንጥ በባህሪዋ ነዳፊ ናት፣ መርዛም ናት። እግር ትነክሳለች። እባብም እንዲሁ እግር ይነድፋል። መርዙ ገዳይ ነው። መላ ሰውነት ያሳብጣል። ከዚህ ክፉ ሀሳብ ክፉ ሀሳብ ይዘው ከሚመጡ ግንጣዊ ከሆነ ባህሪያቸው፣ እባባዊ ከሆነ ባህሪያቸው አንዳች የሚነካችሁ የለም ትረግጡታላችሁ ይላል። አስተሳሰባቸውን ነው የምትረግጡት። ሰዎቹን እንረግጣለሁ ብለህ እንዳታሰብ፣ ሰዎቹ ላይ ጫናለሁ ብለሽ እንዳታስቢ፣ አስተሳሰባቸውን ግን ትረግጣላችሁ። ማለት ትሄዱበታላችሁ፣ ትንቁታላችሁ፣ ትረግጡታላችሁ፣ እንደ ቆሻሻ ታውታላችሁ። አይነካችሁም እናንተን መርዛቸው አይነካችሁም። ክፋታቸው አይነካችሁም። ብዙ ጊዜ ክርስቲያኖች ሰው ይሄን ተናገረኝ ብላችሁ በትንሹ የምትከፉ ሰዎች አላችሁ። እከሌ እንዲህ ብሎ ሰደበኝ፣ እከሌ እንዲህ ብላ አማችኝ የምትሉ ሰዎች አላችሁ። የዕለቱ የነፍሴ ምግብ አንዳች የሚጎዳችሁ የለም ነው፣ አንዳች የሚጎዳኝ የለም ነው። ስድቡ ተለጠፈብሽ፣ ያማችሽ ተለጠፈብሽ፣ የሰደበህ ተለጠፈብህ፣ ለእግዚአብሔር አትሰጠውም ስልጣን የሚሰጥ እሱ አደለም። ዋህብ ክክሙ ስልጣን ትኪዱ ዲበ አቃርብት ወዲበ አራዊተ ምድር ወዲበ ኩሉ ኃይለ ጸላኢ። በእባብ ላይ፣ በጊንጥ ላይ፣ በክፉ ኃይላት ላይ ስልጣንን ሰጠኋችሁ ይላችኋል የታመነው አምላክ ኢየሱስ ክርስቶስ። ስለዚህ በብዙ መንገድ አየነው ይህን ትምህርት ወገኖቼ። የማለዳውን ብርሃን ያሳየን ኢየሱስ ክርስቶስ ቃሉን መገበን። አዎ ብዙ ጠላት ሊኖራችሁ ይችላል። ብዙ ክፎች ሊነሱባችሁ ይችላሉ። ብዙ እባብ ሊነሳባችሁ ይችላል። ብዙ ጊንጦች ሊነክሷችሁ፣ ሊጣደፉ ይችላሉ። አንዳች አይጎዳችሁም። የራሳችሁ ሐሳብም ክፉ ሆኖ እንዳያውካችሁ በእግዚአብሔር ዘንድ ካላችሁ፣ ለጸሎት ከቆማችሁ፣ በትንሿ ልመና በፊቱ ከተንበረከካችሁ፣ እንዲህ ይላችኋል አባታችሁ አንዳች አይነካችሁም። ክፉዎች ቢነሱባችሁ ሀያላን ብዝቱባችሁ ጠላት ቢነሳባችሁ ከፊታችሁ ባህር ቢዘረጋ ውቅያኖስ ቢሆን ማዕበሉ አይነካችሁም ይላችኋል የሰማዩ አባታችሁ አንዳች ነገር አይጎዳችሁም ይላችኋል የዘላለም አባታችሁ የታመነ ነው እርሱ ኢየሱስ ክርስቶስ አዎ አንዳች አይነካችሁም ለዚህ ነው የዕለቱ ኃይለ ቃላችን አንዳች የሚጎዳኝ የለም ያልነው። ስለዚህ እግዚአብሔር በዚህ ያስተማረን አይነገረን የዕለቱ የነፍሳችን ምግብ ይሄ ነው። ሁሌም አምላካችን ወይ እንደ ቸርነት ነው እንጂ እንደ በደላችሁን አይሁን እያልን የምንማጸነው እሱ የታመነው አምላክ ከእናንተ ጋር ነው። አንዳች የሚጎዳችሁ ነገር የለም። አንዳች የሚጎዳኝ ነገር የለም። አቤቱ ልቤ ያመሰግንሃል። አቤቱ ነፍሴ ታመሰግንሃለች። አንተ ለተዋረዱት ክብር ነህ፣ ለተሰደዱት አገር ነህ፣ የጻድቃን ምርኩዝ፣ የሁሉ ተስፋ ለሚታወቁት ጸጥታቸው አንተ ነህ። የፍጹማን ብርሃን አንተ ሕያው አምላክ ከማይለይ ጸጋህ አብራልን። መተከልን መጽናትን በክርስትና ጸንቶ መቆምን በአንተ መታመንና ጥበብን የማያዘነብል የሃይማኖትን ኃይል የማይለወጥን ተስፋ አድለን ኃጢአታችንን ሁሉ ይቅርበለን ይቅር በለን ቅዱስ አምላክ ሆይ፣ እናመሰግንሃለን። ነፍሳችንን ፍጽምት የምታደርግ ሕይወታችንን ሁሉ የምትሰጥ የማይጠፋ መዝገብ በአንተ ዘንድ ያለ በዛ በማይጠፋው መዝገብ ስሜን በቀለመ ወርቅ እጻፍልኝ። የእናተ የድንግል ማርያም ምልጃ አይለየኝ። አንዳች የሚጎዳኝ የለም። ቀኑን ሁሉ የተባረክ አድርግልኝ። ክብርም ምስጋናም ለሃያሉ ስምህ ይሁን፣ አሜን። የሰማነውን ሁሉ በልቡናችን ያሳድርልን። እናንተ እንደሰማችሁበት የነፍሳችን ምግብ ብላችሁ እንዳደመጣችሁት ሌሎችም ያደምጡት ይሰሙትና ይድኑበት ይፈወሱበት ዘንድ ለሁሉም አዳርሱት እናንተ ለሌላው እንዳዳረሳችሁት ደግሞ ሼር አድርጋችሁ ላይክ አድርጋችሁ ሰው እንዲሰማው ስላደረጋችሁ፣ እግዚአብሔር ልመናችሁን ይስማ። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። አሜን።